በጉራጌ ዞን ምክር ቤት የማህበራዊ ዘርፍ ቋሚ ኮሚቴ ሰብሳቢ ወይዘሮ ጥሩነሽ ምኑታ እንዳሉት የዞኑ ምክር ቤት ቋሚ ኮሚቴ አባላት በገደባኖ ጉታዘር ወለኔ ወረዳ የገደባኖ ክላስተር ማህበረሰብ ባወያዩበት ወቅት በየአካባቢው ህዝብ የሚያነሳቸው የሰላም፣ የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙና የህዝብ ተጠቃሚነት እንዲጎለብት እየተሰራ ይገኛል። በመድረኩ በጥንካሬ የተነሱ ተግባራት አጠናክሮ በማስቀጠል ክፍተቶችን ለመሙላት የሚያስችሉ ውይይቶች ከህዝቡ ጋር ማድረጋቸው የቋሚ ኮሚቴው ሰብሳቢ አብራርተዋል። መንግስትም ማህበረሰባችንም አያይዘን ያቀዳቸው እቅዶች ያው ግብ ማድረስ እንዳለብን ያው በስፋት ተወያይተናል። በወረዳው የገደባኑ ክላስተር ነዋሪዎች የዞኑ ምክር ቤት ቋሚ ኮሚቴ አባላት በተለይም የመብራት የመንገድና የንጹህ መጠጥ ውሃ መሰረተ ልማት ዝርጋታ እንዲሁም የመድኃኒት አቅርቦትና የጤና መድህን አገልግሎት አሰጣጥ ችግሮች እንዲፈቱላቸው እንዲያደርግ ጠይቀዋል። ከትምህርት ህግ ስነሳ የወላጆች ችግር አለ። የእኛ ልጆቻችን ከተማ ነው የምንሰዳቸው። ይሄ የማን ችግር ነው? ወላጅ ራሱ መፍታት ያለበት ነው ያልተማረ ኃይል ነገም ማኖር አይችልም፣ ማደግም አይችልም፣ ለውጥም ማምጣት አንችልም። ደለም ቀበሌ በውሃ ሲቸገር ነው ዛሬ አይደለም። በርግጥም ይሄ ከርሰ ምድር ውሃ ተሰርቶ ነበር እንዳለ ተበላሽቷል። የለም ደሳ ቀበሌ ሄዶ ነው በሸከመና በአህያ ጭኖ ይመጣ። ይሄ ችግር ያለበት ይሄ ችግር ቢታየልን። በመብራት ዙሪያ በአንድ ቆጣሪ የአስር ሺህ ስድስት መቶ ብር እስቶባ አንጠቀም፣ ቴሌቪዥን ራሷ አንጠቀመም፣ ምንም አንጠቀመም። ስንጠይቅ የቆጠረው ነው ይሉናል። እኛ ትልቁ ችግራችን የመሰረተ ልማት ችግር ነው። ሌላው የእኛም እገዛ የኛም ድርሻ ይኖርበታል። በጉራጌ ዞን ምክር ቤት የማህበራዊ ዘርፍ ቋሚ ኮሚቴ ሰብሳቢ ወይዘሮ ጥሩነሽ ምኑታ እንዳሉት በአካባቢው ማህበረሰብ የተነሳው የመብራት መስመር ተደራሽነት ውስንነትና አገልግሎቱ በሚሰጥባቸው አካባቢዎች የተጋነነ ክፍያ ማህበረሰቡን እያማረረ በመሆኑ መፍትሄ እንዲያገኝ ትኩረት ሰጥተው እንደሚሰሩ የቋሚ ኮሚቴው ሰብሳቢ ተናግረዋል። ሁለት ወረዳ በስፋት ሲነሳ የነበረው ከመብራት ከቆጣሪ ክፍያ ጋር ማለት ነው። በአንድ ቆጣሪ በወር አስር ሺ ስድስት መቶ ብር ክፍያ እንከፍላለን የሚል ነገር እየቀረበ ነው ስለዚህ ይሄ ጉዳይ ያው ምላሽ እንዲያገኝ ከወረዳ እስከ ዞን ከዞን እስከ ክልል ያሉ ባለድርሻ አካላት ትኩረት ሰጥቶ ቀጣይ መሰራት እንዳለበት የሚል ነገር ያው ለማሳሰብ ነው። የገደባኑ ጉታዘር ወለኔ ወረዳ ዋና አስተዳዳሪ አቶ ሚፍታ ሁሴን የአካባቢው ማህበረሰብ ያነሳቸው ጥያቄዎች በወረዳ ደረጃ የሚፈቱት አብዛኛው በእቅድ ተይዘው እየተሰሩ ይገኛሉ ብለዋል። በወረዳው በሰፋቶ ቀበሌ መብራት ለመዘርጋት የወረዳው አስተዳደር አምስት ሚሊዮን ብር በጀት መመደቡን የገለጹት ዋና አስተዳዳሪው ቀሪው የአካባቢው ተወላጅ ባለሀብቶችና ማህበረሰብ ማስተባበር መፍትሄ እንዲያገኝ እየተደረገ እንደሚገኝ ጠቁመው በክላስተሩ የተስተዋለው ዝቅተኛ የተማሪ የማለፍ ምጣኔ ለማሻሻል ከ13 ሚሊዮን ብር በላይ በማሰባሰብ የትምህርት ተቋማት ደረጃ የማሻሻል እና መምህራን የመመደብ ተግባራት ማከናወናቸውን ገልጸዋል። ለዛ ቀበሌ አምስት ሚሊዮን ብር በወረዳው በጀት ይዘናል። በተጨማሪ ከነሱና ከባለ ሀብት የምናስተባብረዋለሁ ይህን ተጨማሪ ተጠቅመን የተሻለ መብራት እዛ ቀበሌ ላይ እንደምናስገባ መግባባት ላይ የተደረሰበት ነው። ሰፋቱ ቀበሌ ላይ ሁለቱም ትምህርት ቤቶች ምቹ መማሪያ አካባቢ መፍጠር አለብን፣ ግብአት ማሟላት አለብን ብለን አምና ካቻምና አቅደን ስንሰራ ቆይተን ከ13 ሚሊዮን በላይ ወጪ ብር ባለሀብቶቹን አስተባብረን ነው የሰራ ነው። ባለፈው በጀት አመት በክላስተሩ ቀበሌን ከቀበሌን ለማስተሳሰር ከ7.5 ሚሊዮን ብር በላይ ወጪ ማድረጋቸውን የገለጹት ዋና አስተዳዳሪው በመሃላምባ ከተማና ዙሪያው ያለው የንጹህ መጠጡ ውሃ ውስንነት ለመፍታት በአንድ ልማታዊ ባለሀብት ሶስት የጥልቅ ጉድጓድ ውሃ ተቆፍሮ ማህበረሰቡ ያነሳው ጥያቄ ምላሽ እንዲያገኝ እየተሰራ ነው ብለዋል አቶ ሚፍታም። የወረዳው ምክር ቤት ምክትል አፈ ጉባኤ አቶ ጫሉ ከድር፣ ማህበረሰቡ ያነሳቸው ጥያቄዎች በወረዳ ደረጃ የሚፈቱት ከአስፈጻሚ አካላት በመቀ ማቀናጀት እንዲፈቱ ጥረት እየተደረገ እንደሚገኝ ጠቁመው የዞኑ ምክር ቤት ለሚያደርገው ድጋፍና ክትትል ምስጋናቸውን አቅርበዋል። ህብረተሰቡ በመተባበር በትምህርት ጉዳይ፣ በመጽሐፍ ጉዳይ፣ በልማት ጉዳይ መርዳት ያለበትም ለህዝቡም ሰጥተናል። እነሱ አምኖበት ሄደዋል። በዚህ መልኩ ተቀናጅ ተካመረጓ ለመስራት ዝግጁ ሆነ ነው ያለ ነው የሆኑ መደገፉም ትልቅ ምስጋና አለን። ለውጥም ያመጣል ብለን ነው የምንጠብቀው።